ሰላም ውድ ተመልካቾቼ እንደምን አላችሁ። በዛሬ ቪዲዮ አንድ ሴት ነፍሰ ጡር በሆነች በመጀመሪያዎቹ ሳምንታት ልታያቸው የምትችላቸው ምልክቶች ምንድናቸው የሚሉትን ነገሮች ላይ እንነጋገራለን። እንደሚታወቀው እንግዲህ ገና ነፍሰ ጡር ያልሆናችሁ የመጀመሪያ እርግዝና ያላችሁ፣ በተፈጥሮ በሰውነታችሁ ላይ ያሉ ለውጦች ምንድናቸው እነዚህ ለውጦች ብላችሁ ግራ እንዳትጋቡ፣ እንዲሁም ደግሞ አንዳንድ እህቶች ደግሞ ያልታቀደ ግንኙነት አድርገው ነፍሰ ጡርነት አይደለም ብለው ግራ እንዳይጋቡ በዛሬ ቪዲዮ እንግዲህ ተፈጥሯዊ በሆነ መንገድ እርግዝና ሲፈጠር ሊኖሩ የሚችሉ ምልክቶች ምንድን ናቸው በሚል ዙሪያ ላይ እንነጋገራለን። የመጀመሪያው የወር አበባ መቅረት ነው። እንግዲህ ይህ ብዙ የተለመደ ነገር ነው። የወር አበባ መቅረት አንዱና ዋነኛው የእርግዝና ምልክት ነው። ይህም የሚሆነው እንግዲህ እንደሚታወቀው አንድ ሴት ነፍሰ ጡር ካልሆነች ኢስትሮጅንና ፕሮጀስትሮን የምንላቸው ሆርሞኖች ይኖራሉ እነዚህ ሆርሞኖች እስከተወሰነ ድረስ ይጨምሩና ነፍሰጡር ካልሆነች የማህፀን ግዳ ፅንሱን ለመቀበል ምቹ አድርጎ ራሱን የሚቆይበት ሁኔታ አለ። ነገር ግን ፅንስ ካልተፈጠረ ይሄ የማህፀን ግድግዳ ከማህፀን ግድግዳ ይለቅና ወይ ይፈርስና በወራባ መልክ ይወጣል ማለት ነው። እርግዝና ከተፈጠረ ግን ኤስትሮጅን ወይም ፕሮጀስትሮን የምንላቸው እነዚህ ሆርሞኖች መጠናቸው ከፍ ስለሚል የማህፀን የውስጥ ግድግዳ ሊመጣ ያለውን ፅንስ ለመቀበል ራሱን ዝግጁ ያደርጋል። ስለዚህ በዚህ ምክንያት የወራባ ላይኖር ይችላል። ስለዚህ አንዱ ምልክት የወር አበባ መቅረት ነው። ይሄ በጣም የተለመደና ብዙ እህቶች የሚያውቁት ነው። ግን የወር አበባ ቀረ ማለት እርግዝና አለ ማለት አይደለም። አንዳንድ ጊዜ የወር አበባ መዛባት ሊኖር ይችላል። ስለዚህ በወር አበባ መዛባት ምክንያት እርግዝና ነው ማለት ላይቻል ይችላል። ስለዚህ የወር አበባ መቅረት ብቻውን የእርግዝና ምልክት አይደለም። ግን አንዱ ምልክት ሊሆን ይችላል። አንዳንድ እህቶች ህቶች ግን የወር አበባ ከመቅረቱ በፊት የሚቀጥለው የወር አበባ ከመምጣት በጣም ይጓጓሉ። በተለይ የታቀደ ግንኙነት አድርገው ከሆነ ነፍሰ ጥርኩኛ ወይስ አይደለም ምንም ብለው ሊያስቡ ይችላሉ። ሌሎች ደግሞ ለማርገዝ ካላቸው ጉጉት የተነሳ አንዳንድ ነገሮችን አስቀድመው ሊጠብቁ ይችላሉ። ስለዚህ የወር አበባ ከመቅረቱ በፊት ደግሞ የሚታዩ ሌሎች ምልክቶችን ደግሞ ቀጥዬ አቀርብላቸዋለሁ። ሁለተኛው ቀላል የሆነ የደም መፍሰስ ነው። ይሄ ቀላል የሆነ የደም መፍሰስ ብዙ ጊዜ እርግዝና ከተፈጠረ ከአስር እስከ አስራ አራት ቀን በኋላ የሚከሰት ነገር ነው እና አንዳንድ እህቶችን ከወር አበባ ጋር ኮንፊውዝ ያደርጋቸዋል። ከወር አበባ የሚለይበት መንገድ ምንድን ነው? አንደኛ መጠኑ በጣም አነስተኛ ነው። ነጠብጣብ ነው። የውስጥ ልብሳቸው ላይ ወይም ወደሳቸው ላይ ሮዝ መልክ ወይም ደግሞ እንደ ቡናማ የሆነ ነገር ሊኖር ይችላል። ይህም መጠኑ በጣም አነስተኛ ስለሆነ ከአንድ ቀን እስከ ሁለት ቀን ብቻ ነው ሊቆይ የሚችለው። መጠኑ አነስተኛ ስለሆነ ደግሞ ከማህፀን ፈሳሽ ጋር ስለሚገናኝ ወራባ ቀለሙ ሮዝ መልክ ወይም ደግሞ ቡናማ ሊሆን ይችላል። ይህም የሚሆነው ምንድን ነው? ኢምፕላንቴሽን ብሊዲንግ ይባላል። ፅንስ እንግዲህ በማህፀን ግድግዳ ላይ በሚጣበቅበት ወይም በሚተከልበት ወቅት ዝና ከተፈጠረ ቢያንስ አስራ አራት ቀን አካባቢ ላይ የሚከሰት ሌላኛው ምልክት ነው። ስለዚህ ወራማ ከመቅረቱ በፊት እንዲህ አይነት ምልክቶች ሊከሰቱ ይችላል። ሶስተኛ ጡት ላይ የሚታዩ ለውጦች ናቸው። እንግዲህ ኢስትሮጅን የምንላቸው ፕሮጂስትሮን የምንላቸው ሆርሞኖች በሚከሰተው ለውጥ ምክንያት ጡት ላይ አንዳንድ ሴቶች ላይ ወጠር የሚያደርግ አይነት ሊሰማቸው ወይም ህመም ወይም እንደመደንዘዝ አይነት ነገር ሊሰማቸው ይችላል። ወይም የጡት ጫፍ ደግሞ ሊጠቁር የሚችልበት ሁኔታ ይሄ ጡት ላይ የሚታዩ ለውጦች ሌላው የእርግዝና ምልክቶች ናቸው። አንዳንድ ጊዜ ፕሪሚኒስትራል ፔሪዮድ ምንለው ማለት የወር አበባ ከመምጣቱ በፊት የሚከሰተው አይነት ምልክት ይሆናል። ኮንፊዝ ያደርጋል። የወር አበባ ሊመጣ ነው ወይስ አይደለም ብለው አንዳንድ እህቶች ኮንፊዝ ይሆናሉ። ግን ብዙ ጊዜ እዝናም ጋር ተያይዞ የሚሆን ምልክት ይህ የሚሆነው እንግዲህ ጡት ያው እንደሚታወቀው ሊመጣ ላለው ልጅ ለመዘጋጀት አጠቃላይ የሚያደርገው እድገት አለ። ይህንን ለማዘጋጀት ሆርሞን በጡት ላይ ከሚያመጡት ለውጦች ነው። ስለዚህ ጡት ላይ ያለ ህመም መሰማት፣ ወጠር ማድረግ ነገር መሰማት ደመደንዘዝ አይነት መሰማት ወይም ደግሞ የጡት ጫፉ እየጠቆረ መሄድ ሌላው የእርግዝና ምልክት ሊሆን ይችላል። አራተኛ ድካም፣ እንግዲህ አንድ ነፍሰ ጡር ከሆነች በኋላ አንድ ሳምንት ሁለት ሳምንት ጀምሮ ድካም ሊሰማት ይችላል። ይሄ የሚሆንበት ምክንያት አንደኛ ፕሮጀስትሮል የምንለው ሆርሞን በመጨመሩ ምክንያት ድካም ስሜት ይሰማቸዋል። ያልተለመደ የድካም ስሜት ይሰማቸዋል። ሌላው ደግሞ ሊመጣ ላለውን ፅንስ በተገቢ መንገድ እንግዲህ ለመቀበል ፍጥሯዊ ፊዚዮሎጂካል ቼንጅ ስለሚኖር ይሄ ሰውነት ራስን ለማዘጋጀት በሚያደርገው ለውጥ ምክንያት የሚፈጠር ፊዚዮሎጂካል ቼንጅ ነው። ጠፋ ኢነርጂ አለ። በዛ ምክንያት የድካም ስሜት ይሰማቸዋል ማለት ነው። ስለዚህ ሌላው የእርግዝና ምልክት እንግዲህ የድካም ስሜት መሰማ። ድካም ስሜት እስከ ሶስት ወር ድረስ ወይም እስከ አስራ ሁለት ሳምንት ድረስ ሊቀጥል ይችላል። በኋላ እየቀነሰ እየቀነሰ ይሄዳል። ይህ የሚያጋጥማችሁ ከሆነ ረፍት መውሰድ በቂ ተመጣጣኝ የሆኑ ምግቦችና አትክልቶችን መውሰድ፣ ውሃ በቂ መውሰድ፣ እንደዚህ እያደረጋችሁ እንግዲህ የድካም ስሜታችሁ ቀስ እያለ ሊለቃችሁ ይችላል። አምስተኛው የማቅለሽለሽ እና የማስታወቅ ነው። እንግዲህ በተለመደ ሁኔታ ብዙ እህቶች እንዲህ አይነቱን ነገር ያውቁታል። እርግዝና ከተፈጠረ ቤታ ችስጂ ወይም ችስጂ የምንለው ሆርሞን በመጠኑ ይጨምራል። በዚህም ምክንያት ማቅለሽለሽ ማስታወቅ፣ በተለይ ጠዋት አካባቢ የሞርኒንግ ሲክነስ የምንለው ማለት ነው የማቅለሽለሽና የማስታወቅ ይመጣል። አንዳንድ እህቶች ላይ ብቀን ሊያስታውቃቸው ይችልና በዚህ ምክንያት ሆስፒታል ሊገቡ ይችላሉ። በተለይ በጣም ትውከት እያስቸገራችሁ በተደጋጋሚ ጊዜ ሙሉ ቀን የበላችሁት ሁሉ እየወጣ እያስታወካችሁ ያላችሁ እናንተ ወደ ሕክምና ተቋማት መሄድ ይኖርባችኋል። ምክንያቱም ጽንሱ ላይ ወይም እናንተ ላይ ሊመጣ የሚችለው ተጽዕኖ ቀላል ስላል። አዘርዋይስ ግን የተለመደ የተለመደ የማቅለሽለሽ የማስታወቅ ከአራተኛው እስከ ዘጠነኛው ሳምንት ጀምሮ ሊኖር ይችላል። ብዙ እህቶች ላይ እስከ ሶስት ወር ድረስ ይሄ ይከሰትና በኋላ እየቀነሰ እየቀነሰ ይሄ ማቅለሽለሽና ማስታወቅ አንዳንድ እህቶች ላይ በጣም ጠንከር ብሎ ሊመጣ ይችላል። አንዳንድ እህቶች ላይ ደግሞ ላይኖር ይችላል። ስለዚህ ሌላው ምልክት ይሄ ማቅለሽለሽና የማስታወቅ ስሜት ነው። ይህም ከሆርሞን ለውጥ ጋር ተያይዞ የሚመጣ ነው። በስድስተኛ ደረጃ የሽንት መጨመር ነው፣ ወይም ደግሞ ሽንት ቶልቶሎ መምጣት ማለት ነው። ይህም የሚሆነው እንግዲህ በእርግዝና ወቅት ወደ ኩላሊት የሚፈሰው የደም መጠን ይጨምራል። ስለዚህ ኩላሊት ቶሎ ቶሎ የማጣራት ሁኔታ ይኖራል። ተጨማሪ በእርግዝና ወቅት በተለይ እርግዝና ከፍ እያለ ሲሄድ የደም መጠን አጠቃላይ ከ40 እስከ 50 ፐርሰንት ይጨምራል፣ በፐርሰንት ደረጃ ። ስለዚህ በዚህ በመጨመሩ ምክንያት የፕላዝማ ቮሊዩም የምንለው ማለት ነው፣ በመጨመሩ ምክንያት ወደ ኩላሊት የሚፈሰው የደም ፍሰት መጠን እየጨመረ ስለሚሄድ ኩላሊት ስራ ይጨምራል። ማትሮ ቶሎ ቶሎ የማጣራት ሁኔታ ይኖራል። በዚህ ምክንያት ሽንት ቤት ቶሎ ቶሎ ሽንት የመምጣት ሁኔታ አለ። ስለዚህ አንዱ ሌላው ምልክት ይሄ ነው። እርግዝናው በጣም ከፍ እያለ በተለይ ከሰባት ወር እያለፈ በሄደ ቁጥር እንደሚታወቀው ማህፀንና ፊኛ ጎን ለጎን ናቸው። ፊኛ ከታች ነው፣ ማህፀን ከላይ ነው። ስለዚህ ፅንሱ ፊኛ ላይ በሚያደርሰው ጫና ምክንያት ሽንት የመያዝ ወይም ደግሞ ፈሳሽ የመያዝ መጠኑ ስለሚቀንስ ሽንት ቶልቶሎ ሊመጣ ይችላል። ይሄ ሌላው የእርግዝና ምልክት። ሰባተኛ የምግብ ፍላጎት መለያየት ነው። አንዳንድ ምግቦችን እዚህ በፊት ተወዷቸው የነበራችሁት ምግቦች ልትጠሏቸው ትችላላችሁ። በሌላ በኩል ደግሞ የምግብ አምሮት ፉድ ክሬቪንግ ወይም ፉድ አቨርሽን የምንለው አንዳንድ ሰዎች ያልተለመደ ነገር ሊፈልጉ ይችላል። እንደውም ይሄ ምግብ አማራት ያ ምግብ አማራት የሚባል ነገር አለ እና ይሄ ለውጦች እራሱ ከእርግዝና ጋር ተያይዘው የሚመጡ ነገሮች ናቸው። ያልተለመዱ ምግቦችን የመፈለግ ወይም ከዚህ በፊት የሚወዷቸው ምግቦች መጥላት፣ አጠቃላይ የማሽተት መጠናቸው ሊጨምር ይችላል። ይህ ሚስትሮጅን በምንለው ሆርሞን በመጨመሩ ምክንያት ሊመጣ የሚችል ነው። ጣም ደግሞ አንዳንድ ጊዜ የምላስ ጣም ለምሳሌ ብረት የብረት ብረት አይነት ጣም የሚሰማቸው እህቶችም ይኖራሉ ይህም ከኢስትሮጂን ሆርሞን ጋር ተያይዞ የሚመጣ ሌላው እነዚህ የእርግዝና ምልክቶች ናቸው። ሌላው የሆድ መነፋት፣ ድርቀት የመሳሰሉት ነገሮች እርግዝና ላይ ሊከሰቱ ይችላሉ። ይሄ የሚሆነው ምንድነው? ፕሮጀስትሮን በምንለው ሆርሞን መጨመር ምክንያት ወደ አንጀት የሚያልፈው ምግብ አለ። ይሄ ሂደቱ ሊቀንስ ይችላል። አንጀታችን ስሙዝ ማስል፣ ለስላሳ ማስሎች አሉ። ስለዚህ እነዚህ ማስሎች ላይ ይሄ ፕሮጀስትሮን የምንለው ሆርሞን በሚያደርሰው ተጽዕኖ ምክንያት ምግብ ቀስ እያለ ሊያልፍ ይችላል። በዚህ ምክንያት አየር አንጀታችን ውስጥ ሊጠራቀም ይችላል። ስለዚህ አንዳንድ እህቶች ላይ የሆድ መንፋት በእርግዝና ወቅት የሆድ መንፋት ሊከሰት ይችላል። ሌላው ደግሞ ድርቀት ሊከሰት ይችላል። በተለይ ጽንሱ ከፍ እያለ በሄደ ወቅት የጽንሱ ያው አንጀት ላይ በሚያደርሰው ጫና ምክንያትና ቅድም በነገርኳችሁ ፕሮጀስትሮን በምንለው ሆርሞን ለውጥ ምክንያት ምግብ እደቱ ስለሚቀንስ ድርቀት ሊከሰት ይችላል። ስለዚህ ከዚህ ድርቀት ጋር ተያይዞ የሚመጣ የሆድ መንፋት፣ እንደዚህ አይነት ነገሮች ከእርግዝና ጋር ተያይዘው ሊመጡ የሚችሉ ነገሮች ናቸው። ሌላ ቁርጠት፣ አልፎ አልፎ ከእምብርት አካባቢ ላይ ቁርጠት ሊከሰት ይችላል። ሁሉ ተመልካቾች እንግዲህ ቁርጠት መጠነኛ የሆነ ቁርጠት ነው። ግን አንዳንድ ጊዜ ይሄ ቁርጠት ከባድ ከሆነ ትኩሳት ካለና እንዲሁ ደግሞ ከዚህ ቁርጠት ጋር ተያይዞ ደም መፍሰስ ካለ ግን በአስቸኳይ ወደ ሕክምና ተቋማት መሄድ ይኖርባቸዋል። ስለዚህ እነዚህ ደግሞ ሌሎቹ ምልክቶች ናቸው። ሌላው የሰውነት ሙቀት መጨመር ነው። የሰውነት ሙቀት መጨመር እርግዝና ወቅት የተለመደ ምልክት ሊሆን ይችላል። በፕሮጀስትሮና ስትሮጅን በምንላቸው በእነዚህ ሆርሞን ለውጥ ምክንያት ነው እንግዲህ የሰውነት ሙቀት መጨመር የሚከሰተው። የማህፀን ፈሳሽ መጨመር፣ ነጭ ሽታ የሌለው የማህፀን ፈሳሽን በእርግዝና ወቅት በጣም የተለመደ ምልክት ሊሆን ይችላል። ነገር ግን ይሄ የማህፀን ፈሳሽ ሽታ ካለው፣ ማሳከክ ካለው ግን ቶሎ ወደ ህክምና ተቋም መሄድ ይኖርባቸዋል። ሌላው እና የመጨረሻው ደግሞ የሚከሰቱት ደግሞ ከደም ስሮች ጋር ተያይዘው የሚከሰቱ ናቸው። አንዳንድ እህቶች ላይ የአፍንጫ ነስር በጣም ሊያስቸግራችሁ ይችላል። ነስር ይህ የሚሆነው አንደኛ ወደ አፍንጫ የሚፈሰው የደም መጠን ይጨምራል። የደም ሰቱ አጠቃላይ እርግዝናዎት እንግዲህ ከ40 እስከ 50% ይጨምራል ብለናል። ስለዚህ ወደ አፍንጫ የሚፈሰው የደመጠንም ይጨምራል። ኤስትሮጅን የምንለው ሆርሞን ደግሞ የደም ስሮች እንዲሰፉ ያደርጋል። በአፍንጫ ውስጥ ያለው የደም ስር ደግሞ ቀጫጭንና ዴሊኬትድ በመሆናቸው በቀላሉ ሊበጠሱ የሚችሉበት ሁኔታ አለ። ስለዚህ ነስር ያጋጥማል። ነፍሰ ጡር የሆናችሁ ነስር የተደጋጋሚ ጊዜ የሚያጋጥማችሁ ከዚህ አንፃር ነው። ነስሩ የማይቆም ማይቆም ከሆነና ተደጋጋሚ ጊዜ ከሆነ ወደ ሆስፒታል መሄድ አለባቸ አለበዛ አፍንጫችሁን ለ10 ለ15 ደቂቃ ላይ በመያዝ ነስሩ እንዲቆም ማድረግ ትችላላችሁ። ሌላው ከእርግዝና ጋር ተያይዞ የሚመጣው የሞሮይድ የምንለው ክንታሮት በጣም የተለመደ ነገር ነው። መለመለ የደም ስር የምንለው ደግሞ የባሪኮስ ቬን የምንለው ማለት ነው። እሱም ደግሞ ሌሎቹ ምልክቶች ናቸው። እነዚህ የሚሆኑበት ምክንያት ጽንሱ እያደገ በሄደ ቁጥር ከታችኛ የሰውነት ክፍል ወደ ላይ የሚወስዱ ደም መላሽ የምንላቸው ቬና ካባ ኢንፌሪየር ቬና ካባ የምንላቸው ደም ስሮች አሉ። ስለዚህ በእነሱ ደም ስሮች ላይ ጽንሱ በሚያደርሰው ጫና ምክንያት ደም በበቂ ሁኔታ ወደ ላይ ስለማይመለስና በኤስትሮጂን ሆርሞን ምክንያት እንዲሁም ደግሞ ድርቀት ስለሚከሰት ሄሞሮይድ ሊያስቸግራችሁ ይችላል። ይህም ከእርግዝና ጋር ተያይዞ የሚመጣ ነው። ስለዚህ ሄሞሮይድ የሚያስቸግራችሁ ከሆነ ደግሞ ሲቲቫዝ የምንለው ሞቅ ያለ ውሃ ላይ መቀመጥ፣ ድርቀት እንዳይከሰት ደግሞ ውሃ በደንብ መጠጣት እነዚህ እነዚህ ነገሮች ከእርግዝና ጋር ተያይዘው የሚመጡ ምልክቶች ናቸው። ውድ ተመልካቾች እንግዲህ በዛሬ ቪዲዮ ተፈጥሯዊ በሆነ መንገድ ከእርግዝና ጋር ተያይዘው የሚመጡ ምልክቶች ምንድን ናቸው በሚል ተነጋግረናል። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ይህ ቪዲዮ ወደዳችሁት ላይክ አድርጉት፣ እንዲሁ ደግሞ ለሌሎች እንዲደርስ ከፈለጋችሁ ደግሞ ሼር አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና እናንተ ይሆን።